ዛሬ እንደሚታወቀው ይህ በዓል በዓለ ጰራቅሊጦስ ተብሎ ተሰይሟል። ከዘጠኙ የጌታችን የመድኃኒታችን ኢየሱስ ክርስቶስ አበይት በዓላት ከሚባሉት መካከል አንዱ የሆነ በዓለ ጰራቅሊጦስ ነው ዛሬ እያከበርን ያለነው። ለዚህ ያደረሰን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። ትክክለኛውን መንፈስ ይላክልን። እኛ ዓለም ውስጥ ያለን ሰዎች ከዓለም እንድንወጣ ብርታት ይሆነናል። የሚያስጨንቀንን ርኩስ መንፈስ ያስወግድልናል። ያዘንነው በመንፈስ ቅዱስ እንረጋጋለን። የተጨነቅነው ሰዎች ጭንቀታችንን ያስወግድልናል። ይህን እውነተኛ መንፈስ ዛሬም በሕይወታችን ይግባ። ሰው እግዚአብሔርን ሲያመልክ ኃጢአት በበዛበት ዓለም። ክፋት በመዛበት ዓለም፣ ተንኮል በመዛበት ዓለም ጻድቅ ሆኖ መገኘት ትልቅ ነገር ነው። እግዚአብሔር ያድናል። መከራ ቢመጣ እንኳን ከዛ ውስጥ ያወጣል። በመንፈሳዊ ህይወታችን ምን እናድርግ? እንዴት እንኑር? በምን አቋ ሆኖ መኖር ያለብን? ሰማያዊውን ክብር ለማግኘት መንፈስ ቅዱስን ለመሞላን መንፈስ ቅዱስ በህይወታችን እንዲገባ ምን እናድርግ ብለን መምህራንን መጠየቅ ይኖርብናል። ቅዱስ ጴጥሮስ ንስሐ ግቡ ነው ያላቸው። ኃጢአታችሁ ይደመሰስላችሁ ዘንድ ንስሐ ግቡ፣ በኢየሱስ ክርስቶስ ስምም ተጠመቁ፣ ከዚያም በኋላ የመንፈስ ቅዱስን ስጦታ ትቀበላላችሁ እናንተም አላቸው። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻ የሚጸና እርሱ ይድናል ተብለናል። ዘላለማዊውን ድህነት ለማግኘት በመንፈስ ቅዱስ ለመሞላት እስከ መጨረሻ ድረስ መጽናት ያስፈልጋል። ሐዋርያት እንደታዘዙ ለእግዚአብሔር እንድንታዘዝ፣ ሐዋርያት በቤቱ ጸንተው እንደቆዩ እኛም እንድንጸና፣ ሐዋርያት በዛችው ቆይተው መንፈስ ቅዱስን እንደተቀበሉ በቤተ ክርስቲያናችን በእምነታችን ጸንተን ቆይተን ሰማያዊቷን እርስ እንድናገኝ አምላካችን እግዚአብሔር ይርዳን። ወተመሉ ክሎሙ መንፈሰ ኃይል ሁሉም በመንፈስ ቅዱስ ተሞሉ፣ በሚል መነሻ ጥቂት ደቂቃዎች እንማራለን። የምስጢር ባለቤት ቅዱስ አምላካችን እግዚአብሔር ምስጢሩን ማስተዋሉን ያድለን፣ የሱ ቅዱስ ፈቃዱ ይሆንልን። ሁሉም በዱስቲ በመንፈስ ቅዱስ ተሞሉ። የሐዋርያ ሥራ ምዕራፍ ሁለት ከቁጥር አራት ላይ የምናገኘው አይለቃል ነው። ዛሬ እንደሚታወቀው ይህ በዓል በዓለ ጴራቅሊጦስ ተብሎ ተሰይሟል። ከዘጠኙ የጌታችን የመድኃኒታችን ኢየሱስ ክርስቶስ አበይት በዓላት ከሚባሉት መካከል አንዱ የሆነ በዓለ ጰራቅሊጦስ ነው ዛሬ እያከበርን ያለነው ለዚህ ያደረሰን አምላካችን እግዚአብሔር ክብርና ምስጋና ይድረሰው ይህ በዓለ ጰራቅሊጦስ እንግዲህ በሦስት ስያሜዎች ተሰይሟል በዓለ ሃምሳም ይባላል በዓለ ጴንጤቆስጤም ተብሎ ተሰይሟል በዓለ ሐምሳ ማለት የሀምሰኛው ዕለት በዓል እለት በዓል በዓለ ጰንጠቆስጥ የተባለውን በግሪከኛ ቋንቋ የሀምሰኛው ዕለት በዓል ነው። ጰራቅሊጦስ ማለትም የመንፈስ ቅዱስ በዓል ማለት ነው። ጰራቅሊጦስ ማለት ትርጉሙ አጽናኝ፣ የሚረዳ፣ የሚያበረታ፣ የሚያጸና፣ የሚያጽናና፣ ጠበቃ ብሎ ሊቃውንት አባቶቻችን አስቀምጠውልናል። ይህን ሁሉ ስራ የሚሰራልን ታላቅ ኃይል ነው ማለት ነው ጰራቅሊጦስ ማለት። ስለዚህ ይህን በዓል እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ ጀምሮ በአርባኛው ቀን ወደ ሰማይ በሚያርግበት ሰዓት ለቅዱሳን ደቀ መዛሙርቱ የሰጣቸው ታላቅ ተስፋ ነበረ። ያ ተስፋ ምንድን ነው? አባትቴ የሚሰጣችሁን ተስፋ ከላይ ኃይል እስክታገኙ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበረ፣ ለቅዱሳን ሐዋርያት ወደ ሰማይ ሲያርግ በአርበኛው ዕለት ይህን ተስፋ ሰጥቷቸው ነው ወደ ሰማይ የሄደው። አምላካችን እግዚአብሔር እንዲሁ ዝም ብሎ ጥሏቸው አልሄደም። ሦስት ዓመት ከስድስት ወር ሲያስተምራቸው ቆይቶ ከዚህ በኋላ የራሳችሁ ጉዳይ ብሎ ዝም ብሎ አልሄደም። ተስፋ ሰጥቷቸው ከአስር ቀን በኋላ መንፈስ ቅዱስን ትቀበላላችሁ። የሚረዳችሁ፣ የሚያበረታችሁ፣ የሚያጸናችሁ ለአገልግሎታችሁ ውጤታማ እንድትሆኑ መንፈስ ቅዱስ እልክላችኋለሁ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ከላይ ኃይል እስክታገኙ ድረስ ከዚያች ከተማ እንዳትወጡ ብሎ ትእዛዝ ሰጥቷቸው ነበረ። ይሄደው አምላካችን እግዚአብሔር የተናገረውን የማያስቀር እንደ ሰው የማይዋሽ እውነተኛው አምላካችን እግዚአብሔር በተናገረው መሰረት፣ በአስረኛው ቀን መንፈስ ቅዱስን ላከላቸው ለቅዱሳን ሐዋርያት ይላል። ክብርና ምስጋና ይድረሰው፣ አመስግኑት እግዚአብሔር ለሐዋርያት ያን ተስፋቸውን ላከላቸው። እነሱም ተሰብስበው እስከ አስር ቀን ድረስ በሱባኤ ቆይተው አስረኛዋ ቀን ስትፈጸም ግን አምላካችን የተናገረውን ፈጸመላቸው። መንፈስ ቅዱስ በላያቸው ላይ በእሳት አምሳል በነፋስና በእሳት አምሳል በላያቸው ወረደ። በአንድ ልብ ሆነው እየጸለዩ እያሉ ተሰብስበው እያሉ፣ በመካከላቸው በእሳት አምሳል በመካከላቸው ወረደላቸው። ወዲያውኑ ያ ሲወርድላቸው በተለያየ ቋንቋ መናገር ጀመሩ ይላል። ቅዱሳን ሐዋርያት ፈርተው ነበረ። ክርስቶስ ሲሰቀል ሲገሉት፣ ወደ መቃብር ሲገባ ተስፋ ቆርጠው ተበታትነው አልግማሾቹ ነገር ግን እየተከታተላቸው መለሳቸው። በአንድነት ቆዩ፣ እያስተማራቸው እየተገለጸላቸው ቆየ። ከዚያም በኋላ ነው ይህ መንፈስ ቅዱስ ሲመጣላቸው ሲወርድባቸው፣ ያን ጊዜ ፍርሃቱ ሁሉ ተወገደላቸው። ፈሪዎች የነበሩ ደፋሮች ሆኑ። በአደባባይ መናገር ሞት መስሎ የታያቸው ሁሉ በአደባባይ ወጥተው መመስከር ጀመሩ። ስለ ክርስቶስ መናገር ጀመሩ ይላል ይህ እውነተኛ መንፈስ ዛሬ ማምላካችን እግዚአብሔር ለሁላችን ይላክልን ትክክለኛውን መንፈስ ሲላክልን እኛ ዓለም ውስጥ ያለን ሰዎች ከዓለም እንድንወጣ ብርታት ይሆነናል የሚያስጨንቀንን ርኩስ መንፈስ ያስወግድልናል ያዘነው በመንፈስ ቅዱስ እንረጋጋለን የተጨነቅነው ሰዎች ጭንቀታችንን ያስወግድልናል። ይህን እውነተኛ መንፈስ ዛሬም በሕይወታችን ይግባ። ይህ መንፈስ ቅዱስ መውረድ ያስፈለገበት በሐምሰኛው ቀን አንደኛው ትንቢት ተነግሮ ነበረ በነቢዩ ኢዩኤል ምዕራፍ ሁለት ቁጥር 28 ላይ በሥጋ ለባሹ ላይ ሁሉ መንፈሴን አፈሳለሁ የሚል በነቢዩ ኢዩኤል አናግሮ ነበር። አምላካችን እግዚአብሔር መንፈሴን ሥጋ በለበሰው ላይ ሁሉ አፈሳለሁ፣ ወንዶችም ሴቶችም ትንቢት ይናገራሉ፣ ጎልማሶችም ራያ ያሉ እያለ ኢዩኤል ይናገር ነበረ። ያ ትንቢት ነቢያት የተናገሩት መፈጸም ግዴታ ስለሆነ ትንቢቱ ይፈጸም ዘንድ በሐምሰኛው ቀን በበዓለ ጰራቅሊጦስ መንፈስ ቅዱስ ለሐዋርያት ወረደላቸው። ሁለተኛው መንፈስ ቅዱስ የወረደበት ምክንያት ይህ በዓል በሐምሰኛው ቀን በብሉይ ኪዳን እስራኤላውያን ተሰብስበው በዓል ያከብሩ ነበረ። በዚህ በኦሪት ዘዳግም ምዕራፍ 16 ቁጥር 16 ላይ ስንመለከት የተቀመጠ ቃል አለ። በዓመት ሶስት ጊዜ ማንኛውም ሰው ወደ እግዚአብሔር ቤት መጥቶ መባውን ማቅረብ አለበት። በቤቱ ተገኝቶ መባረክ አለበት። በዓመት ሶስት ጊዜ ብሎ ተቀምጦ ነበረ። እዛ ላይ በዓመት ስንት ጊዜ? ሶስት ጊዜ። በኢየሩሳሌም ባለው ቤተ መቅደስ ተሰብስበው መባቸውን ያቅርቡ፣ ይባረኩ። ቃለ እግዚአብሔር ይስሙ። ከዛ ጸሎት ተደርጎላቸው ወደ ሀገራቸው ሲመለሱ የሚሰሩ ስራቸው የተሳካ ይሆንላቸዋል፣ በሚሄዱበት ቦታ በጤና ይኖራሉና ያን ማድረግ አለባቸው ብሎ እግዚአብሔር ለሙሴ ነግሮት ነበረ። በዛ ሕግ መሰረት ሶስት ታላላቅ በዓላትን በአመት ተሰብስበው በኢየሩሳሌም ቤተ መቅደስ ያከብሩ ነበረ። ይህ በዓል ከሶስቱ አንዱ። ይህ የጰራቅሊጦስ በዓል የመከር በዓል ወይም ደግሞ በዓለ ሰዊት የእሸት በዓል ወይም የመከር በዓል ተብሎ ይከበር ነበረ። በእስራኤላውያን ዘንድ አንደኛው በዓለ ናይት የፋሲካ በዓል በሃምሰኛው እለት ደግሞ የመከር በዓል ተብሎ ተሰብስበው ያከብሩት ነበረ። ሌላው ደግሞ የዳስ በዓል የሚባል ደግሞ የሚያከብሩ ሶስት ታላላቅ በዓላት ነበሩ። ከነኛ ውስጥ ይህ በ የመከር በዓል የሚባለውን እስራኤላውያን ተሰብስበው በአንድ ላይ እግዚአብሔርን አምልከው የተሰጣቸውን ስጦታ ይዘው ወደ ቤተ መቅደስ ይቀርባሉ፣ ይባረካሉ፣ ጸሎት ተቀብለው ይሄዳሉ። ካህናትም በቤተ መቅደስ ተሰብስበው መባቸውን፣ ስጦታቸውን፣ አስራታቸውን ሁሉ ይቀበሏቸው ነበረ። ካገኙት አዝርዕት ላይም ካገኙት እንስሳት ላይም የመጀመሪያውን በኩር የተወለደውን ካገኙት አዝርዕት ላይም ደግሞ መጀመሪያ የደረሰውን እህል ይዘው ወደ ቤተ መቅደስ ይቀርቡ ነበረ። በዛ ህግ መሰረት ተሰባስበው ያከብራሉ በታላቅ ክብር። ይህም በዓል መንፈስ ቅዱስ ዛሬ የወረደበት ምክንያት ደግሞ እናንተ በእንስሳት የምታከብሩት በዓል ከዚህ በኋላ መቆም አለበት፣ ዛሬ ይህ በዓል የሚከበረው በመንፈስ ቅዱስ ነው አለና ያንን በዓላቸው የመከርን በዓል በመንፈስ ቅዱስ በዓል ይቀይር ዘንድ መንፈስ ቅዱስን አወረደላቸው። ሁለተኛው ይሄ ነው። ሶስተኛው፣ መንፈስ ቅዱስ ዛሬ የወረደበት ምክንያት የተሰጣቸውን ተስፋ ይፈጸምላቸው ዘንድ አምላካችን በዛ ከተማ ቆዩ ብሏቸው ስለነበረ እዛ የቆዩትን ሐዋርያት ያ የተናገረውን ቃል የማያስቀር አምላክ ስለሆነ ይፈጸምላቸው ዘንድ ተስፋቸው ሙሉ ይሆንላቸው ዘንድ በዚህን ዕለት ቆዩ ብሏቸው ስለነበረ መንፈስ ቅዱስን ላከላቸው። በተናገረው ቃል አምላካችን እግዚአብሔር የሚዋሻ አይደለም፣ እንደ ሰው ልጅ ውሸታም አይደለም። ባደረገው ነገር በሰራው ስራም የሚጸጸት አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ይላል። እግዚአብሔር የሚወሻ አይደለም፣ እንደ ሰው ልጅ አይደለም ይላል ባደረገው ነገርም ደግሞ እንደ ሰው የሚጸጸት አይደለም። ከመጀመሪያውኑ ያውቀዋልና እንደ ሰው ስሕተት የማይሰራ አምላክ ስለሆነ ያንን ሲናገር እንደሚልክላቸው እርግጠኛ ስለሆነ፣ ስለዚህ እርግጠኛ መሆኑ ስላወቀ ነገራቸው። ዛሬ ደግሞ በአስረኛው ቀን ወይም በሀምሰኛው ዕለት መንፈስ ቅዱስን ላከላቸው። አራተኛው ነጥብ ደግሞ መንፈስ ቅዱስ ዛሬ የወረደበት ምክንያት ብዙ ቋንቋ ተደበላልቆባቸው ነበረ እስራኤላውያን በኃጢያት ምክንያት ብዙ ጊዜ እስራኤላውያን ኃጢያት ሲያበዙ እግዚአብሔር ቆንጠጥ እያደረጋቸው ይመልሳቸው ነበር በኖ ዘመን ኃጢያት ሲበዛ ከላይ ዝናብ አዝንቦ እግዚአብሔር አምላክ ምድር ላይ ያለውን ፍጥረት ሁሉ እግዚአብሔርን ከሚያመልኩት ከኖ ዘር ውጪ እንዲጠፉ፣ አድርጓቸዋል፣ አጥፍቷቸዋል። ለምንድነው የጠፉት? በኃጢያታቸው ምክንያት ኃጢያት ስለበዛ። ሁለተኛም በሎጥ ዘመን ደግሞ ሰው ኃጢያት ሲያበዛ፣ የማይገባ ድርጊት ሲፈጽም ከላይ እሳት አዝንቦ ብዙ ሕዝብ ፈጅቷቸዋል። እግዚአብሔርን የሚያመልኩትን ግን ከእሳት ውስጥ አውጥቷቸዋል። ሰው እግዚአብሔርን ሲያመልክ ኃጢአት በበዛበት ዓለም ክፋት በበዛበት ዓለም ተንኮል በበዛበት ዓለም ጻድቅ ሆኖ መገኘት ትልቅ ነገር ነው። እግዚአብሔር ያድናል። መከራ ቢመጣ እንኳን ከዛ ውስጥ ያወጣል። እነ ሎጥን ግን አወጣቸው ከመከራ ውስጥ። ከዚያም በኋላ ግን ኃጢአት አበዙ በምድር ላይ ይላል። ዝነኞችነንና ታዋቂዎችነን ሰው መቼም ለዝናው ነው ብዙ ጊዜ የሚጨነቀው ለሰው ነው የሚጨነቀው። ከእግዚአብሔር ክብር ይልቅ ለሰው ክብር ነው የሚጨነቀው። ሰው ለራሱ ክብር ይጨነቃል። ትልቁ ግን መጨነቅ ያለብን ለማን ክብር ነው? ለራሳችን ክብር ሳይሆን ለእግዚአብሔር ክብር ነው መጨነቅ ያለብን። በዛ በሰናኦር ሜዳ ላይ ትልቅ ግንብ ንሥራ፣ ስማችን የሚጠራበት ብለው ኃጢአት ሠርተዋል። እግዚአብሔር ላይ ተገዳደሩ ይላል ደግሞ በዚህን ጊዜ እግዚአብሔር ነው የሚያጠፋንና ሳንበተን በፊት በምድር ላይ በኃጢአታችን ብዛት አውቀው ኃጢአታቸው እንደሚያጠፋቸውም አውቀው በምድር ላይ ሳንበተን ሰማይ ጠቀስ ሕንጻ እንስራ ስማችን የሚጠራበት ብለው ደግሞ በእግዚአብሔር ላይ ተገዳደሩ ይላል። በዚህን ሰዓት አንድ ቋንቋ የነበረው እግዚአብሔር አምላክ ከሰማይ አስልኮ ያ ሰማይ ጠቀሱ ሕንጻቸው ተደረመሰ፣ ቋንቋቸው ተደበላለቀ። ያን ጊዜ አንድ የነበረው ቋንቋ ተከፋፈለ፣ መግባባት አቅቷቸው በምድር ላይ ተበተኑ ይላል። ያን ጊዜ የተደባለቀው ቋንቋ ዛሬ በጰራቅሊጦስ ዕለት ለሐዋርያት ተገለጸላቸው፣ ተመለሰ የጠፋው ቋንቋ። እነሱ አንድ ቋንቋ ነበር የሚችሉት በዛሬው ዕለት መንፈስ ቅዱስ በላያቸው ሲወርድባቸው ተጨማሪ ሰባ አንድ ቋንቋ ሰባ ሁለት ቋንቋ አዋቂዎች ሆኑ በአንድ ቀን። እግዚአብሔር የሚሳነው ነገር የለም። ሁሉን ነገር እኮ በአንድ ቀን መግለጽ ይችላል። ብዙ የምንጨነቅባቸው ነገሮች ሊኖሩ ይችላሉ። እግዚአብሔር በአንድ ቀን ሊያቃናው፣ ሊያከናውነው ይችላል። ክርስቲያኖች እኛ እንጨነቃለን እንሮጣለን እንወጣለን እንወርዳለን። መቼ ይሁን እግዚአብሔር ወደ እኔ የሚመጣ ብለን ልንጨነቅ እንችላለን። እግዚአብሔር ግን በሱ ዘንድ እቺ ተራ ነገር ናት። በአንድ ቀን ሰባ ሁለት ቋንቋ የገለጸ አምላክ የእኛን ተራ ነገር ማሳካት የምንፈልገው ቦታ ማድረስ ያቅተዋል? ያቅተው ግን ከእኛ የሚጠበቅ ነገር አለ ሐዋርያቶች እኮ መንፈስ ቅዱስን የተቀበሉት እንዲሁ እግዚአብሔርን ጥለውት አይደለም። ዛሬ ይህ በዓል ለአራት ምክንያት ነው ብያቸዋለሁ በዋና ዋና፣ አንደኛ ትንቢቱ ይፈጸም ዘንድ፣ ሁለተኛ እስራኤላውያን የሚያከብሩትን በዓል በመንፈስ ቅዱስ በዓል ለመቀየር፣ ሶስተኛው ደግሞ ተስፋቸውን የነገራቸውን ይሞላላቸው ዘንድ፣ አራተኛው በየቋንቋው እግዚአብሔርን አውቆ ሰው ሁሉ እንዲያመልከው ስለፈለገ ቋንቋውን ሁሉ ገለጸላቸውና የተከፋፈለው ቋንቋ የተለያዩበትም ቋንቋ ለሐዋርያት ገልጾላቸው ቅዱስ ጴጥሮስ መንፈስ ቅዱስ በላያቸው ላይ ሲወርድ አደባባይ ላይ ወጣና ፈርቶ የነበረው እናንተ ዛሬ የምታዩትን እናንተ እንደምታስቡት አይደለም። ብዙዎቹ ተከፋፈሉ። እኒህ ሰዎች ሲናገሩ ሁሉም ተነስቶ አደባባይ ላይ ስለ ክርስቶስ ሲመሰክሩ እኒህ ሰዎች ሰክረዋል፣ ጉሽ ወይን ጠጠጠው ጠጥተው ሰክረዋል፣ ሰክሮ እየዘላበዱ ነው፣ ተመልከቷቸው ያሉ ነበሩ ከተሰባሰቡት ውስጥ። ግማሾቹ ደግሞ ይህ እነሱ የሚናገሩት እኮ ይህ የውሸት ቃል አይመስልም፣ የስካር ንግግር አይመስልም፣ ትክክለኛ የእግዚአብሔር ቃል ነው እንጂ ይህ የስካር ንግግር አይደለም። አፋቸው አልተሳሰረም፣ ትክክለኛ ንግግር ነው የሚናገሩት ያሉ ነበሩ። እርስ በርሳቸው ተከፋፈሉ፣ በዚህ ጉዳይ ላይ በየቋንቋቸው ሲናገሩ ሲሰሙ ከዚህም በኋላ ጴጥሮስ ምን አለ? እናንተ ሰዎች አትሳሳቱ። እናንተ እንደምታስቡት እኛ በዚህ በጠዋቱ ወይን ጠጅ ጠጥተን ሰክረን አይደለም። ተሳስታችኋል፣ ተመለሱ። ይህም አሁን ለመሆኑ በሕጋችሁ ከጠዋቱ ሦስት ሰዓት ነው። በዚህ ሰዓት ሰው ወይን ጠጅ ጠጥቶ ይሰክራልን? እንዴት ይህን ታስባላችሁ? እናንተ እንደምታስቡት አይደለም እኛ የምንናገረው ከላይ ተገልጾልን ነው። ኢየሱስ ክርስቶስ እናንተ ሰቅላችሁ ገደላችሁት። እሱ ደግሞ በአስረኛው ቀን መንፈስ እልክላችኋለሁ ብሎ ነበረ። ያ መንፈስ በላያችን ላይ ሲያድርብን በየቋንቋችሁ እንድንናገር እናንተ እንድትሰሙትና እንድታመልኩት ያን ያደረገ እሱ ነው ብሎ አስረዳቸው ቅዱስ ጴጥሮስ። በዚህን ጊዜ ሶስት ሺህ የሚሆኑ ሰዎች በዚች ንግግር ተመልሰው ወደ እነሱ መጡ። እንግዲያው ይህን ካላችሁ ምን እናድርግ ብለው ነው የጠየቁት። ይህን ካላችሁማ ከእንግዲህ ምን እናድርግ? ምንድን ነው ከእኛ የሚጠበቀው? ይህ ጥያቄ አሁን ክርስቲያኖች፣ ከሁላችንም የሚጠበቅ ነው። ለቤተ ክርስቲያናችን ምን እናድርግ? ለሕይወታችን ምን እናድርግ? በመንፈሳዊ ሕይወታችን ምን እናድርግ? እንዴት እንኑር በምን አኳኋን መኖር ያለብን? ሰማያዊውን ክብር ለማግኘት መንፈስ ቅዱስን ለመሞላን፣ መንፈስ ቅዱስ በሕይወታችን እንዲገባ ምን እናድርግ ብለን መምህራንን መጠየቅ ይኖርብናል። ወደ ቅዱስ ጴጥሮስ ቀርበው ጠየቁት፣ እንግዲያው ምናለ? ቅዱስ ጴጥሮስ ንስሐ ግቡ ነው ያላቸው። ኃጢአታችሁ ይደመሰስላችሁ ዘንድ ንስሐ ግቡ፣ በኢየሱስ ክርስቶስ ስምም ተጠመቁ ከዚያም በኋላ የመንፈስ ቅዱስን ስጦታ ትቀበላላችሁ። እናንተም አላቸው። እኛ ያገኘነው እኮ እንዲህ ቁጭ ብለን አይደለም፣ እንዲሁ የተቸን አይደለም። እኛ እኮ ብዙ ውጣውረን አሳልፈን ነው ደክመን ነው ይህ ሊገለጽልን የቻለው። እናንተም እንግዲህ ኃጢአታችሁ ይደመሰስላችሁ ዘንድ ንስሐ ግቡ፣ ተጠመቁ በሱ ስም ከዚህም በኋላ ይህንን የመንፈስ ቅዱስ ስጦታ ትቀበላላችኋለ ሰው ልጅ ንስሐ ሲገባ ኃጢአቱ ይደመሰስለታል። ኃጢአቱ ከተደመሰሰለት በኋላ ደግሞ የመንፈስ ቅዱስ ማደሪያ ይሆናል። የሰይጣን ማደሪያ የነበረው ከውስጡ ወጥቶ የመንፈስ ቅዱስ ማደሪያ ይሆናል። ይህ ቃለኛም የሚሰራ ነው። ክርስቲያኖች ንስሐ ግቡ፣ ኃጢአታችሁ እንዲደመሰስላችሁ መጥምቀ መለኮትም ይህን ተናግሮ ነበረ። መድኃኒታችንም ይህን ተናግሮ ነበረ። በዕለተ ጰራቅሊጦስ ደግሞ ይህን ጴጥሮስ ደግሞት፣ ንስሐ ግቡ ኃጢአታችሁ ይደመሰስላችሁ ዘንድ። ሰው ንስሐ ሲገባ ኃጢአቱ እንደሚደመሰስ ልናውቅ ይገባናል። ንስሐ ሳይገባ የሚኖር ክርስቲያን ሊኖር አይገባም። እንዲሁ ዝም ብለን በኃጢአታችን ጋር ስንኖር ከዕለታት አንድ ቀን በመንገድ ላይ መቅረትም አለ እኮ ክርስቲያኖች። ንስሐ ሳንገባ ሳንዘጋጅ፣ ቅዱስ ሥጋውን ሳንበላ፣ ክቡር ደሙን ሳንጠጣ እንዲሁ የምንኖር ከሆነ አንድ ቀን እንጠራለን። እንዘጋጅ፣ ንስሐ እንግባ፣ ኃጢአታችንን እንታጠብ በንስሐ ሳሙና። ከዚያም በኋላ መንፈስ ቅዱስ በሕይወታችን ውስጥ ይገባል። በሐዋርያት ላይ ያደረ መንፈስ በእኛም ላይ ይደርብን። ሐዋርያት እንዴት ነው ሐዋ መንፈስ ቅዱስን የተቀበሉት ምን ሆነው ነው የሚሉትን ነጥቦች ከሕይወታችን ጋራ እናዋህን ለእኛም ለኛም ትምህርት ስለሚሆን ማለት ነው። ዛሬ ታሪኩን ተርከን ብቻ መሄድ አይደለም፣ ከኛም የሚጠበቀው ድርሻችን አለ። አንደኛው ሐዋርያት ሁሉን ጥለው፣ ንብረታቸውን፣ ስራቸውን፣ ገንዘብ የሚያገኙበትን ትልቅ ስራ ላይ ያሉት ሁሉ ጥለው ነው የተከተሉት ክርስቲያኖች ነገር ግን ሲከተሉት እነሱ ያሰቡት በመንፈሳዊ አይን አልነበሩም። ስላልበሰሉ ኑ ተከተሉኝ ሲላቸው ህዝቡ ሲከተለው ስለነበረ ይህ ሰው ባለስልጣን ነው፣ ይሾመናል፣ ይሸልመናል፣ ትልቅ ቦታ ላይ ያስቀምጠናል ብለው ነው ሐዋርያት የተከተሉት መጀመሪያ ገና ስላልበሰሉ ማለት ነው። ዓላማቸው ያ ነበረ። ጥያቄ ማቅረቦውለት ነበረ እነኚህ ኮ በቀኝ ቢቀመጡ በግራና በቀኝ ቢቀመጡ ብላኮ የዮሐንስና ያዕቆብን እናጠይቀው ነበር ለሹመት ለትልቅ ደረጃ መስሏቸው ለዓለማዊ ስልጣን መስሏቸው ክርስቶስ የመጣ ነገር ግን እሱ የመጣው ለሰማያዊ ስልጣን ነው እንጂ ለምድራዊ ስልጣን አይደለም ክርስቲያኖች ወደዚህ ዓለም የመጣ ክርስቶስ ሰውን ለማዳን ለመንግስተ ሰማይ ለማብቃት ነው የመጣ ዋናው አላማ ያለ ባለመረዳት ብዙዎቹ ተሳስተዋል። ከዚያም በኋላ ግን ወደ ኋላ የመመለስ አዝማሚያ ነበረ። ሐዋርያ ክርስቶስ ሲያዝ እኮ ጥለው ተበትነዋል፣ ሁሉ ጥለው ተበታተኑ። ሲታሰር በቃ ተያዘብን ብሎ ሁሉም ተበታትኖ ነበረ። እየተሰባሰቡም ደግሞ በተለያየ ጊዜ ተገናኝተዋል። ከዛ ተስፋ ወደ መቁረጥ ሲደርሱ እየተከተላቸው ግን እየመለሳቸው አንድ ላይ እንዲጸኑ አድርጓቸዋል። እግዚአብሔር አምላክ በአንድነት ያጽናንላችን። እስከ በዓለ ጰራቅሊጦስ ድረስ ቆይተዋል። ሲያርግም በዛች ቆዩ አላቸው፣ ተመልሶ በዛች ከተማ ቆዩ። እነሱ ለክርስቶስ ታዘዙ። አንደኛ ከኛ የሚጠበቀው መታዘዝ ነው። ለእግዚአብሔር መታዘዝ መንፈስ ቅዱስ እንድንቀበል ያደርገናል። እሺ ብለን መታዘዝ ሕጉን መጠበቅ ከኛ ይጠበቃል። እሺ ምትሉ ብትታዘዙ የምድርን በረከት ታገኛላችሁ፣ ተብለናል በኢሳይያስ ምዕራፍ 1 ቁጥር 9 ላይ በትንቢት መነፅርለት እዚህ ያስቀምጦልናል። እሺ ምትሉ ለእግዚአብሔር ብትታዘዙ በረከትን ታገኛላችሁ ተብለናል። ስለዚህ ከኛ የሚጠበቀው ምንድነው? እሺ ብሎ እግዚአብሔርን መታዘዝ ሐዋርያ ስለ ታዘዙ እሺ ብሎ ወደ ኢየሩሳሌም ከተማ ተመልሰው ስለቆዩ መንፈስ ቅዱስን ተቀበሉ። ሁለተኛ ደግሞ ከመታዘዛቸውም በኋላ በዛች ጸንቶ መቆየት ዝም ብሎ ተመልሰው ከተማ ደርሰው ወደ ሌላ መሄድ ይችሉ ነበር፣ ጥሎን ሄዷል ብሎ ነገር ግን እስከ ተባለች ቀን እስከ በዓለ ጰራቅሊጦስ ድረስ በዛች ከተማ ጸንተው ቆዩ። መጽናት ከኛ ይጠበቃል። በሃይማኖታችን መጽናት፣ በቤተክርስቲያናችን መጽናት፣ በእምነታችን መጽናት ያስፈልጋል ክርስቲያኖች። ይህንን የምናደርግ ከሆነ የመንፈስ ቅዱስ ማደሪያዎች እንሆናለን። እስከ መጨረሻ የሚጸና እርሱ ይድናል ብሎ ለአምላካችንና በማቴዎስ ወንጌል ምዕራፍ ሃያ አራት ቁጥር አስራ ሦስት ላይ እስከ መጨረሻ የሚጸና እርሱ ይድናል ተብለናል። ዘላለማዊውን ድህነት ለማግኘት በመንፈስ ቅዱስ ለመሞላት እስከ መጨረሻ ድረስ መጽናት ያስፈልጋል ክርስቲያኖች። ሌላው ሶስተኛው፣ በዛች ከተማ ውስጥ ቆዩ ነው የተባለው። እኛም ዛሬ በቤተ ክርስቲያናችን መቆየት አለብን። ያቺ ኢየሩሳሌም ዛሬ ይቺ ቤተ ክርስቲያን ናት። ያን ተሰብስበው በአንድነት እያሉ መንፈስ ቅዱስ የወረደላቸው የዛች ኢየሩሳሌም ምሳሌ የዚች ቤተ ክርስቲያን ነው። ዛሬ ተሰብስበን በአንድ ልብ ሆኖ ይጸልዩ ነበር። አንድ ልብ ሆነን በአንድ ላይ ስንጸልይ ዛሬ መንፈስ ቅዱስ ለእኛም ይወርዳል። በቤቱ መጽናት፣ በአንድ ልብ ሆኖ መጸለይ፣ በህብረት እግዚአብሔርን መጠየቅ የመንፈስ ቅዱስ ማደሪያ ስለሚያደርገን በቤቱ እንድንጸና እግዚአብሔር አምላካችን ይርዳን። ሐዋርያት እንደታዘዙ ለእግዚአብሔር እንድንታዘዝ ሐዋርያት በቤቱ ጸንተው እንደቆዩ እኛም እንድንጸና ሐዋርያት በዛች ቆይተው መንፈስ ቅዱስን እንደተቀበሉ በቤተክርስቲያናችን በእምነታችን ጸንተን ቆይተን ሰማያዊቷን እርስ እንድናገኝ አምላካችን እግዚአብሔር ይርዳን ሁሉም በመንፈስ ቅዱስ ተሞሉ ለእኛም እግዚአብሔር እውነተኛውን መንፈስ ይላክልን ክፉውን ነገር ያስወግድልን። በሕይወታችን ውስጥ ገብቶ አምላካችን የተጣመመውን እንዲያቃናልን፣ የምናስበው ቦታ ሁሉ አምላካችን እንዲያደርሰን፣ መልካም ስራ ሰርተን በምድር ምድራዊ በረከት በሰማይም ሰማያዊ ዋጋ እንድናገኝ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ